አሁን ቀስ ብለሽ ትለቅ ያለሽ፣ ልክ እንደ ቅድም ይሄን ነዳጅ ላይ አድርጊው። ግርሽ? አዎ፣ ከዛ አንደኛ ማርሽ ወደ አንቺ ይዘሽ፣ ወደ አንቺ ይዘሽ፣ ወደ ፊት። ከዛ ፍርሽውን ለቀቅ ለቀቅ ለቀቅ። በቃ እዛው ላይ ነዳጅ ሰጠት። ጠፋ። በሻይሽ አይደል? የሚገርም ይገርም። አስነሽ። ያይ ተራ ምን ትችላለሽ? ትላለሽ፣ ሞተር ጠፍቶብሽ ይችላል ነው። አስነሽ፣ አስነሽሽ ሰላም ሰላም ውድና የተከበራችሁ የእኛ ቤተሰቦች እንዴት ናችሁልኝ እኔ ደህና ነኝ እግዚአብሔር ይመስገን እኛ ደህና ነን በጣም እናንተ እንዴት ናችሁ እንደምን ከረማችሁ እንደምን ሰነበታችሁ እንዴት ነው ቀናችሁ ዛሬ ቅዳሜ ነው ወጡ በቂ ቤኑ ይላል አንዳንድ ሰው ግንጾ ነው እና ቤተሰቦች ዛሬ ተከሰቻለሁ ማለት ነው ዛሬ ተከሰትኩትኝ ሪናን ቀጥሬያታለሁ ለመጀመሪያ ጊዜ መኪና ላስነዳት ነው። ምን ትላላችሁ? ዛሬ ቀጠሪያታለሁ፣ እዚህና መኪና ላስነዳት እዚህ ቀጠሪያታለሁ። አሁን ትመጣለች። ፈርስት ታይም ነው መኪና ስትነዳ፣ ማለት ደስ ይላታል ብዬ አስባለሁ። መኪና መዳት እንደማትችል ልንገራችሁ ብዬ ነው በዚሁ አጋጣሚ መኪና መንዳት እስካሁን ከኔ ጋር እየሆነች አትችልም ይሄ የኔ ጥፋት ነው ይሄ በእርግጥ የኔ ጥፋት ነው እስከ ዛሬ ማስነዳት ነበረብኝ ምናምን ነገር ያው መኪና መንዳት አትችልም እና ዛሬ እዚህ ይዣት ማለት እዚህ የቀጠርኳት መኪና እንድትነዳ ነው ማለት እኔም ደከመኝ መኪና መንዳት እስከ መቼ እስኪ ሪናም ታግዘኝ ምናም ብዬ አለማምጄ ወደ ሹፍርና ዓለም ልከታት ነው። ከዚህ በኋላ እኔ ጋቢና ነው እንጂ ሆኜ ነው የምሄደው። ሹፌሬ ትሆናለች ማለት ነው። እና ቤተሰቦች ዛሬ እስኪ መኪና ላስለምዳት ብዬ እዚህ ቀጠሪያታለሁ ማለት ነው። እስከ መቼ ምናምን ምናምን አልኩና፣ ማለት ትልመድ እስኪ ምናምን። እስከ ዛሬ ትጠይቀኛለች ሁሌ፣ ኧረ መኪና መች ነው የምታስነዳኝ? ሁሌ እንደ ጭቅጭቅች ነው ሁሌ ማለት ነው። መች ነው መኪና ምንለው፣ መች ነው የምታስነዳኝ? መች ነው እና ዛሬ እዚህ ቀጠሪያታለሁ አስነዳታለሁ ማለት ነው። ቤተሰቦች ትወዷለች ብዬ አስባለሁ። ይህን ዛሬ እንግዲህ ቆንጆ ቫይቭን እናሳልፋለን፣ አሪፍ ሞመንት ይሆናል ብዬ አስባለሁ። ጥሩ ጊዜ እናሳልፋለን ከፍቅሬ ጋር እና ቆንጆ ጊዜን እናሳልፋለን ብዬ አስባለሁ። ቤተሰቦች ይህም ቪዲዮ እስከ መጨረሻው ድረስ ተከታተሉት። ቤተሰቦች ላይክ ሼር ሼር በማድረግ ሰብስክራይብ በማድረግ ይህን ቪዲዮ ጀምሩ። ሰብስክራይብ የተደረገ አይደለም ቤተሰቦች፣ ምንድን ነው ሰብስክራይብ እየተደረገ አይደለም፣ ሼር እየተደረገ አይደለም፣ ቪዲዮአችን ምንም ቫይራል እየወጣ አይደለም። እንደ በፊቱ ሰው ጋር እየደረሰልን አይደለም ቪዲዮአችን እና ፕሊዝ የቻላችሁትን ያክል ኮፒ ሊንክ ሼር ሼር ሼር ሼር ሼር ሼር ሼር ሼር አድርጉት። ይህን ቪዲዮ ስትጀምሩ ፍቅራችሁን አሳዩኝ እንጂ እንደተለመደው እንደምን ጊዜውም እንደ ያኔው አሁንም አብሮነታችሁ አይለየኝ እላለሁ። ወዳችኋለሁ። አብራችሁን ቆዩ።

የኔ ቆንጆ የኔ ቆንጆ ዛሬ፣ ነይ ነይ ነይ በዚህ ጋር ነይ ነይልኝ። የኔ ቆንጆ ዛሬ ምን አለ መሰለሽ? የኔ ማር እ የኔ ፍቅር እንደት ነሽ? ሰላም በያችሁ። ሰላም ፋሚሊ እንደት ናችሁ? ካሜራ ማናችንን ሰላም በይው። አዲስ ካሜራ ማን ነው? እና ዛሬ መኪና ላስነዳል። ምንድነው ምንድነው ዛሬ መኪና ላስነዳ ከስንት ጭቅጨቃ በኋላ መሰላችሁ ቤተሰቦች፣ ከስንት ጉትጉታ በኋላ ዛሬ በመከራ መኪና ላስነዳት ነው ማለት ነው። እና ደሳለሽ ደሳለሽ ዛሬ ሜዳ ላይ ነው ያመጣኋት። ጋይስ እንደ ልቧ ነው ምትነዳው። እኮኳስ ነው፣ እንደ ልቧ ነው ምትነዳው። በሸነና ነው በሸነና፣ ዛሬ ይነዳል ይሄ መኪና ይለመዳል። ያው በአንድ ቀን ነው የምትለምደው የኔ ፍቅር። በጣም ጀግና ነች፣ ባይዘው የነገሮችን የመቀበል እንትኗ በጣም አሪፍ ነው፣ እና ዛሬ መኪና አስነዳታለሁ ማለት ነው። ግቢ፣ እኔ በዛ ጋር እገባለሁ። ተከተል ካሜራማን ተከተል። ግቢ፣ ግባ፣ ግባ፣ ግባ። ካሜራማን ግባ። እ አሁን ማለት ነው የኔ ቆንጆ ከየት መሰለሽ? የምን ጀምረው? ከመጀመሪያው ጀምሮ ነው ማሳይሽ። ከመጀመሪያው ጀምሮ አሳይሻለው። መኪና ይሄ ማኑዋል ትራንስሚሽን ያለው መኪና ላይክ አውቶማቲክ እንደኔ አይነት አይደለም። ይሄ ማኑዋል ነው። ማኑዋል አንደኛ ማርሽ ይኸውልሽ። ይሄ ማኑዋል። ይሄ መኪና ስንት ማርሽ አለው መሰለሽ? አምስት ማርሽ አለው ይሄ መኪና ማለት ነው። አንድ ከሁለት ከኋላ ማርሽ ጋር ስድስት ማለት ነው። አንደኛ ማርሽ ታስገቢ፣ ወደዛ ይዘሽ ወደዛ ነው የሚገቡ። ወደዛ ወደ ራስሽ ትይዥና ወደፊት ትገፋለሽ። የኛው ወደ ራስሽ ይዘሽ ወደፊት። ሁለተኛ ደግሞ ወደ ራስሽ ትይዚና ወደ ኋላ ትገፋለሽ። ሶስተኛ ደግሞ ወደፊት ቀጥታ ወደፊት፣ ዜሮ ታረጊና ከዛም በኋላ ወደፊት ገፋ አስታረጊ፣ ሶስተኛ ገባ ማለት ነው። አራተኛ ደግሞ እንደዛው እንዳለ ቀጥታ ወደ ኋላ፣ ዜሮ ካረግን በኋላ ቀጥታ ወደ ኋላ አራተኛ ገባ ማለት ነው። አምስት ደግሞ ዜሮ እናረግና ወደዚህ ወደ ኔ ትይዚና ወደፊት። ከዛ እንደዚህ ታረጊ ደግሞ ዜሮ ይሆናል ማለት ነው። የኋላ ማርሽ ለማስገባት ደግሞ ወደ እኔ እንደዚህ ትይዢ እና ወደ ኋላ። በዚህ አጋጣሚ ቤተሰቦች ከናንተ ውስጥ መኪና ነርሶ የማያውቅ ሰው ካለ ወይ መኪና ያለመደ ሰው ካለ ለናንተ ይጠቅማችኋል ብዬ አስቤ ነው። ይጠቅማችኋል። ይሄንን ነገር በደንብ አዳምጡ። ከመጀመሪያው ጀምሮ ስንጀምር ምን እናደርጋለን? ፍሬን ያዢ እና ሞተር አዝነሽ። ይሄ ግራ ግርሽ፣ ይኸውልሽ፣ ላሰሽ። በግራ በኩል እዚያ ጋር ያለው ፍሪ ሲሆን ይባላል። ማርሽን ስናስገባ፣ ስንቆም፣ ስንነሳ ያገለግለናል። ከእሷ ጠገብ ያለው ደግሞ ፍሬን ይባላል። ከፍሬን አጠገብ ወደዚህ ደግሞ ያለው ነዳጅ ይባላል። ነዳጅ ለምን ያገለግለናል? መኪናው አቅም እንዲኖረው ጉልበት እንዲኖረው መኪናው ሲነሳ የምንሰጠው እሱ ነው። ነዳጅ የምንሰጠው መኪናው እንዲሄድ ማለት ነው። ልክ ስፒድ ሲነማው ሲኖር ምናምን መኪናው ደግሞ በጣም ሲሮጥብን ደግሞ እናደርጋለን፣ እንረጋጋለን። እሱ ስንለቀው ይረጋጋል። አሁን ግን መጀመሪያ እናደርጋለን፣ ፍሬን ያጂ፣ ፍሬን ያጂና ከዛም በኋላ ሞተር አስነሽ፣ ወደዚህ አቁልፎ ነው። አሁንም መታርዩ ከዛ ጎበዝ ነው አው ሞተሩ ተነስቷል አረ አው ፍቅሬ ይላል አሁን በግራግርሽ ይሄ ግራግርሽ ያችኛዋ ብረት አለቻ ጫን ነው ጫን ጫን ጫን ጫን ጫን ጫን ጫን ጫን ጫን ጫን ጫን ጫን እሺ ሁልጊዜ ፍሪሲዮን ሳታፍኚ ማርሽ አይገባልሽ። ማርሽ የሚገባ ምንድነው ፍሪሲዮን ትባል፣ በእሱ ጋር አሁን ይረገልሽ ፍሪሲዮን ትባላለች። እሷን ሳትረግጂ ማርሽ አይገባም ማለት ነው። አሁን ፍሬ ፍሪሲዮን፣ ፍሪሲዮን ፍሬን ያጂ ሁለቱን ይዘሻላ። ጫን ነው የግራ ግርሽን ጫን ነው ጫን ጫን። አዎ ከዛ እጅሽን ማርሽ ላይ አድርጊ ቀደም አንደኛ ማርሽ ወዴት ነው ያልኩሽ? ወደ አንቺ ይዘሽ ወደፊት ጎበዝ ለቀቂው። ከዛ ይሄኛው እንዳትለቂ እንዳትለቂ። ቶሎ ከለቀቅሽ ይዘላል መኪናው፣ ነው አይነሳም፣ ይጠፋል፣ ሞተር ይጠፋብሻል። ከዛ የቀኝ እግርሽን ታነሺና ይሄኛው፣ ይሄን እግርሽን ታነሺና ነዳጅ ላይ ታደርጊዋለሽ። ነዳጅ ትንሽ ተጠጥ ሰጠጥ ብዙ አይደለም፣ ብዙ አይደለም፣ ብዙ አይደለም፣ ትንሽ ትንሽ ትንሽ ብቻ፣ ትንሽ ትንሽ በቅ በቅ አሁን ስትሰጪ እንዴት ነው ትንሽ ነው ደገፍ የምታደርጊው እሺ ልንነሳ ስንል ምሰጪው እንዴት ነው እንደ አሁን በጣም መስጠት ሳይሆን ትንሽ ደገፍ ነው የምታደርጊው አሁን እጅ ፍሬንሽ ነው እንነሳ ስለሆነ እጅ ፍሬናችን እናወርዳለን ከዛ ፍሪ ሲሆኗ ትንሽ ለቀቅ ትንሽ ትንሽ ትንሽ ትንሽ በቅ በቅ በቅ በቅ ጎበስ አሁን ነዳች ስጪ በቀኝ እግርሽ ነዳች አሁን ይኸኛውን ልቀቂ ሙሉ ለሙሉ ልቀቂ ጎ በዛ አሁን ቀስ ቀስ ነዳጅ ለቀቅ፣ ነዳጅ አትሩጭ። ጎበዛውን ነዳጅ ሰጠት አድርጊ፣ ነዳጅ ሰጠት። ጎበዛውን፣ አፍኝ፣ ፍሬን ይሄንን ልቀቂና ፍሬን አይደለም፣ ፍሬን አይደለም፣ ነዳጅ ስጪ። አፍኝ፣ ምልሽ በግራግርሽ አፍኝ፣ አፍኝ። ከዛ ይሄኛው ወደ አንቺ ዘሽ። አሁን ነዳጅ ስጪ። ስትሽ ስጭ አው ጎበዝ ምንድን ነው አሁን እቺ በጣም አታብዢ እሺ ምን መሰለሽ ማንዋል መኪና አሁን እየሄደ ነው አይደለ ልክ እየሄደ ሁለት አስገባን ለታር ልክ ስታስገቢ አትዘጊ ማርሽ አስገቢ ስልሽ በግራ በኩል ያለችውን ፍሪ ሲሆኗን በግርሽ ማፈን ይኖርብሻል እሷን አፈነሽ ነው ማርሽ ምታስገቢ ደከመኝ ቤተሰቦች ደከመኝ መኪና ማለማመድ እንደዚህ ነው ደከመኝ ደከመኝ እኮ ግን ቀላል ነው። እሺ አ ያን ያክል ከባድ አይደለም። የሆነ ከበድ አድርገሽ አውቶማቲክ በጣም ቀላል ነው። መኪና ግን በማኑዋል አደለም እንጂ የፈለግኩት ማኑዋል ማኑዋል፣ በቃ መሰረታዊ መልመድ አለበት። ማኑዋል ከለመድሽ አውቶማቲክ ቀላል ነው። ምንም መኪና ይሄን ከለመድሽ ምንም መኪና ትነጃለሽ። ነዳጅ ሰጠት ሰጠት አድርጊ። ጎበዝ በደምብ ሰጠት አድርጊ። አሁን ነው እንደርደር እና አሁን ነዳጅስ ልቀቂና በግራ በግራ ግርሽ ያለውን ፍን ከዛ ወደፊት ፊት ይሄንን እናስገባለን ልቀቂ አሁን ፍሬሲዮ ልቀቂና ነዳጅስ እሺ ይሄ ማለት አሁን መኪናው ሶስተኛ ማርሽ ገባለት ማለት ነው ሶስተኛ ማርሽ ገባለት ማለት የመኪናውን ስፒድ ይጨምረዋል አሁን ረጋ መዞሪያ ላይ ስንደርስ ደግሞ ምን ጊዜም ነዳጃችንን እግራችንን ከነዳጅ ላይ እናነሳለን ማለትም እንቀንሳለን ስፒዳችንን በመጣንበት ስፒድ አንዞርም ልንገልበት ስለምንችል ማለት ነው በጣም አሪፍ ነው። በጣም አሪፍ በጣም አሪፍ እንዴት ነው፣ እንዴት አያችኋት? ፋሚሊ እንዴት አያችኋት? አልተቻለችም፣ ዛሬ አልተቻለችም። መኪና እንግዲህ እያለማመድኳት ነው እኔ ባሏ እኔ ባሏ መኪና በዚህ መልኩ እያለማመድኳት ነው። ከዛው መሪ በጣም አሪፍ በጣም አሪፍ አይገናልሽ ማለት እንደጠበኩት አይደለሽ፣ እንደፈራሁት አይደለሽ። ቤተሰቦች እንደፈራሁት ታስቸገረኛለች ብዬ ነበረ፣ ግን ብዙም አላስቸገረችኝም። አሪፍ ነው። ተመስገን ተመስገን እ ከለመድሽ በኋላ እሺ፣ ያስለመድሽ አስፋልት ላይ ጨራሽ ደስ አይልም፣ ግን የምንበት ቦታ ጭር ያለ ነው። ነው እንትን አይልሽም። ደስ ይላል በጣም። እና ቤተሰቦች ሪና አልተቻለችም። መኪና እየነዳች ነው። ቀጣ የኔ መኪና ይዛ ነው የምትሄደው። ከዚህ በኋላ ሹፌሬ ነች። ከዚህ በኋላ የኔን መኪና የምትይዘው እሷ ትሆናለች ማለት ነው ፋሚሊ። ከዛ ወደ አንቺ

እንደፈራሹ አይደለም። ማለት ያን ያክል የሚከብድ ነገር አይደለም። ብዙም ያሰራል ማርሹና ግራ ያጋባል። አሶስም ደግሞ ቀስ በቀስ ትለምጃለሽ። በቃ በሁለት ቀን ሶስት ቀን ቢፈጅብሽ ነው፣ ትለምጃለሽ አይደል እንዴ? ዮኒ ምንድን ነው? አይደለም ነው። እናሳ አ ሞራላ ስታጥ ነው ታዲያ፣ ካስተማሪው ነው።

ለም አ ከዛ፣ ፍርሽውና ፍሬን ያዢ ፍሬን ያዢ። መጀመሪያ ፍሬን ያዢ ፍሬን እዚህኛው፣ ፍሬን አዎ፣ ጎበዝ። የመሀለኛው ፍሬን ቀስ እያልሽ ያዝ፣ ይሄን እንዳለቂ፣ እንዳለቂ፣ እንዳለቂ ያዥ፣ ሞተር ይጠፋል አለ በሰት ሳትለቂ። አሁን እቺን ዜሮ አድርጊያለሁ። አሁን እስኪ ልቀቂው ወይ ዳር ያለውን ፍሪ ሲሆን ልቀቂው። ጎበዝ፣ አይሽ፣ አልጠፋም። አሁን ፍሪ ሲሆኑን ሳትለቂ ማለ ማነው ፍሪ ሲሆኑን ለቀሽ ቢሆን ፍሬን ያዝሽው፣ ፍሪ ሲሆኑን ሳትጫኚው ፍሬን ብትይዥ ይጠፋል ሞተሩ እንደዚህ እንገጫገጭና ሞተሩ ይጠፋል ምክንያቱም ፍርሲውን ማፈን አለብሽ ሞተር እንዳይጠፋ አሁን ደግሞ እናደርጋለን ፍርሲውን እናፍንና እንነሳለን እንደ አዲስ ማለት ነው እስቲ አፈኛ አሁን ፍርሲውን ጫን በያት ሷት አአ ጫን በደንብ አአ አንደኛ ማርሽ እንዴት ነው ያልኩሽ ወደ አንቺ ይዘሽ ወደ አንቺ ይዘሽ ወደፊት ከዛ ግርሽን ይኸኛውን ነዳጅ ላይ ነዳጁ ላይ ትንሽ ሰጠት ትንሽ ትንሽ ትንሽ እዛው ላይ ትንሽ ትንሽ አይ በጣም አይደለም ጥንጥ በጣም ጥንጥ እንትን ከዛ ግራግርሽን ለቀቅ ትንሽ ትንሽ ትንሽ ትንሽ በቃ እዛው ሊያዡ እና አሁን ነዳይ ሰጠት ነዳይ ሰጠት ነዳይ ሰጠት። ይሄን ለቀቅ ለቀቅ ይሄን ለቀቅ ይሄን ለቀቅ ለቀቅ ለቀቅ አንበሳ ተነሳች ይላል፣ ተነሳች ይላል። ሞተር ሳይጠፋ በአንዴ ልቅቅ ብታደርጊዋ ሞተር ይጠፋብሻል። ነዳይ ስቺ ትርሽ ነዳይ ስቺ ነዳይ ስቺ ቆመ ቆመ። ጊዜው ረሳሽዋ፣ ከእኔ ጋር ወሬኛ ነዳች። አሁን ፍርስ ሆና አፍኝና ነዳጅ ፍርስ አፍኝ። ከዛ በኋላ ወደ ራዝሽ ወደ ራዝሽ አሁን ፍርስ። አሁን ቶሎ ስላልሰጠሽው አ ልክ ማርሽ ስታስገቢ ጉልበት ይፈልጋል።

ወወጉን ይዘ ወወወ ወ ይዘዋል ርሁ እያለችኝ ነው አልኩሽ። በስተመጨረሻም እኮ በቃ ፈዛሬ ሰርፕራይዝ አደረኩሽ። ለእኔ ማታ ተኝቼ ተሰማኝ። እች ልጅ እንዴት እስከ ዛሬ መኪና ሳላስነዳት ተሰማኝ፣ ገብቶ እንዴት ሳላስነዳት የሚለው ነገር

ሰፈር ሰፈር ሰፈር ሰፈር ሰፈር ቀስ ቀስ ሰፈር እንዴት እንደዚህ መልመድ ይቻላል? እንደ መኪና ይቻላል፣ እንደ ቤተሰቦች በአንዴ እንደዚህ ይቻላል። ውሊ የምችላለሁ። ገና አን ወሸሽና ከአስተማሪ አይ ማንም ሰው መታችሁ ሚኪ ጋር ገብቷል። አስነዳኝ አስነዳይ ብትሉኝ ባንድ ቀን ገደል ነው። ትችላላችሁ ብዬ ይለቃችኋለሁ። አይ ግን ጎበዞች አሉበት፣ ጎበዞች አሉበት። ሪና አልተቻለችም፣ ሪና አልተቻለችም። አሁንማ ለመድሽ። አሁን በቃ እንደለመድሽ ነው የተሰማሽ ያለው። በቃ በጣም እንደመችሽ።

አሁን ዳንጅቻአሁን አኮ አዞርሽ ወደ አንቺ ወደ አንቺ እያዞርሽ እያዞርሽ፣ ከዛ ወደ እኔ ወደ እኔ። አሁን ከስ ብለሽ ፍሬ ሲሆን ፍሬ ፍሬ ያዥ ፍሬ ከዛ ፍሬ ሆኗ አፈኘዋ አፈኘዋ አፈኘዋ። እርገጭ እርገጭ፣ ጠፋ ጠፋ። ባትረግጬው አሁን ይጠፋን ለትንሽ ነው። ጠፍቶ ነበር። ይሄን ቶሎ ነቃ ብለሽ መያዝ አለብሽ። ፍሪ ምንድን ምንድን ነው እና ሁለቱንም ማስኬድ አለብሻ ሁለቱንም እኩል ማስኬድ አለብሽ። አሁን ቀስ ይያለን አሁን ቀስ ብለሽ ትለቅያለሽ። ልክ እንደ ቅድሞው ይሄን ነዳጅ ላይ አርጊ ጉርሽ አአ ከዛ አንደኛ ማርሽ ወደ አንቺ ይዘሽ ወደ አንቺ ይዘሽ ወደ ፊት ከዛ ፍሪ ሲሆን ለቀቅ ለቀቅ ለቀቅ በቃ እዚያው ላይ ነዳጅ ሰጠት ጠፋብሻ ይሻል ሚገርም አስነሽ። አይ ተራ ምን ትችላለ ትላለች። ሞተር ጠፍቶ ቢችላለ ታያለሽ። አስነሽ። እሺ፣ አስነሽ። ለቀቅ አፍኝ አፍኝ። ፍርስ ይሆን አፍኝ። ከዛ የናስገቢ እንደቀደመው አንበሳ ከዛ ትንሽ ነው የምትለቂው። ትንሽ እስኪር ገበገብ እስኪር ገበገብ ትንሽ በቃ። አሁን ትንሽ ነዳጅ ትንሽ አሁን ፍርስ ይሆን ለቀቅ ለቀቅ በአንዴ ሙሉ ለሙሉ ለቀቅሽዋል። ለምን ትለቂዋል? ለቀቅ ለቀቅ የምልሽ ትንሽ ትንሽ ነው። አፈኝ፣ አስነሽ። በስተ መጨረሻም እሺ፣ አሁን ፍሬን ያዥ፣ ፍሬን። አዎ፣ ነዳጅ ላይ አድርጊ፣ ነዳጅ ላይ አድርጊ። ፍርት ከዛም በኋላ አስገቢ፣ አንደኛ ማርሽ። የት ነው እንዴ ደምባራ? ከዛ ፍርሽውን ትንሽ ለቀቅ፣ ትንሽ ትንሽ ትንሽ ትንት፣ ቀስ እያለች ነው የምትለቂው። እሺ፣ ቀስ እያለች፣ ቀስ እያለች በቃ አሁን ነዳጅ ስጪ፣ ነዳጅ አሁን ፍርስ ሙሉ ለሙሉ ልቀቂ ልቀቂ። ነዳጅ ስጪ፣ ከዛ ነዳጅ ልቀቂ ልቀቂ። ነዳጅ ፍርስ ሆና አፍኝ፣ አፍኝ፣ አፍኝና ሁለተኛ ማርሽ ወደ ኋላ፣ ሁለተኛ ማርሽ አስገቢ። ምንድን ነው እንዴ ትረሺዋለሽ በአንዴ? አይ ልቀቂ፣ አሁን ፍርስ ሆና ልቀቂ። ፍርስ ሆና ካስገባሽ በኋላ ቶሎ ልቀቂ። ፍርስ ሆና አትርሺ፣ ነዳጅ ስጪ፣ ነዳጅ ስጥት፣ ስጥት ነዳጅ ይህች ነዳጅ ስጪ፣ እዚህ ነዳጅ ስጪ። በቃ አሁን አንድ ዞር ዞር ይና ስንመለስ ይበቃል ለዛሬ። ለዛሬ በጣም ይበቃል። አትወርጂም። እናያለን እሱን። አትወርጂም። ማዞር፣ ቀስ እያልሽ ቀስ ቀስ። የሮሲ ነው ቀስ። ነዳይ ሰጠት፣ አሁን ነዳይ ሰጠት። ቀጥ መሪ፣ መሪ ወደ እኔ፣ ወደ እኔ ማዞር። ነዳጅ ስጪ፣ አሁን ይጀራ ነዳጅ ስጪ

ቅርሽን ፍሬን ላይ ፍሬ ፍሬ ከዛ ፍርስ ሲሆን ፍሬ አፍኝ በደንብ ፍሬን ነው ያዣው። ፍሬ ጎበዝ፣ ዜሮ አርገይነ ዜሮ ጎበዝ። እዛ እጅ ፍሬን ሳቢ፣ እንደዚህ አይሳብም፣ ስስቢ። እቺን አትጫኛ ዝም ብለሽ ወደን፣ ጎበዝ። ከዛ ሞተር ወደዛ ጥፊ፣ እንደዚህ አሁንም፣ አንዴ። እና እንዴት ነው የዛሬ እንትን? እስኪ ምን ተሰማሽ? እስኪ እስኪ ምን ምን ምን ተሰማሽ ዛሬ ሪና እስኪ ነገሪን፣ ነገሪን እስኪ አጨብጭቡላ። እንዴት ነው ግን መኪና ይከብዳል ወይስ ቀላል? እኔ ሁሌ ምችላለሁ ወይስ ሁሌ ምችላለሁ? እንዴት አያችሁ? ቀንሽን ያፈካሁት፣ ምን ትፈልጊያለሽ ነው እና ቤተሰቦች ዛሬ በዚህ ሁኔታ በዚህ መልኩ መኪና ነድታለች ሪና ማለት ነውና ቤተሰቦች በጣም ደስ ብሎኛል። እስኪ ደሞ አስፓልት ላይ ነው በኋላ አሁን በቃ መንጃ ፍቃዷን ትወስዳለች። አስፓልት ላይ ምናን መኪና ትይዛለች አ የናችሁ ነው ምትለው። ከዛ በኋላ አንገቷ እንደዚህ ያወጣች አልሻኛችሁዋ እስኪ በቅ የት ነህ ወዴት ነው ማለት አይቀርም እና ብቻ ወደሽዋል። ቆንጆ ጊዜ ነበር እ ያልጠበቅኩም እኔ ሁሌ የምችላለሁ እንድታጅ ፈልግ እና ቤተሰቦች ዛሬ እንግዲህ ፏፏፏፏ አድርገናታል፣ ሪናን መኪና አስነድተናታል። ደስ ብሏታል ብለን እናስባለን። እናንተም ትንሽ እንደተማራችሁ ተስፋ አድርጋለሁ። አሪፍ አሪፍ ነገር እንደወሰዳችሁበት አልጠራጠርም። ቤተሰቦች በኔክስት ቪዲዮ እንገናኛለን። እንወዳችኋለን። ባይ።